አሁን እናንተ በዚህ በተባረከ ሰዓት በሰራዊት ጌታ በመቅደሱ በተቀደሰ መንገሩ ፊትና በኦርቶዶክሳዊ ተዋሕዶ ጉባኤ ፊት ቆማችኋል። ይህች የተባረከች ጋብቻ፣ የተባረከች ተክሊል አዋሃደቻችው የቀዱትን ምዕመናን አባቶች ሁሉ በዚህ ውቅና ስርዓት ዘር ለመፈለግና ምትክ ለማድረግ በንጽህና በጥራት አንዳንድ ሴት አድምተዋል። ከእናንተም እያንዳንዳችሁ ለአንዱ ማድረግ የሚገባውን ማወቅና መስራት ይገባችኋል። አንተ የተባረክ ልጅ፣ በመንፈስ ቅዱስ ጸጋ የጸና የተወደድ ወንድም ሆይ በዚህች በተባረከ ሰዓት በጥሩ ልቡና በንጹሕ ህሊና በመልካም ሐሳብ ሚስት መቀበል ይገባሃል። የሚጠቅማትን ነገር ለመስራት በርታ። የምታዝንላትን ሁን። ልቡናዋን ደስ የሚያሰኛትን ነገር ሁሉ ለመስራት አፍን። ከእናት ከአባቷ በኋላ ዛሬ በእሷ ላይ ኃላፊ አለቃ፣ ተጠሪ አንተነህና በሰማያዊ አክሊልና በመንፈሳዊ ጋብቻ አክሊልን ተቀላይታችኋል። ቅዱስ ቁርባን ተቀበላችኋል። የእግዚአብሔር ጸጋ በእናንተ በሁላችሁም ላይ አረፈች። የመከርኩህን ትእዛዝ ብትቀበለኝ እግዚአብሔር እጅህን ይዞ ያስነሳሃል፣ ጥሪትህን ያበዛዋል። ላይኖችህን ደስታ የሚሆኑ የተባረኩ የማያስወቅሱ፣ የማያስከስሱ፣ ዕዳ የማያስከፍሉ፣ የማያሳፍሩ ልጆች ይሰጠሃል። ረጅም እድሜ ይሰጠሃል። ትዳርህንም በጎ ያደርግልሃል በዚህም ዓለም በኋላኛው ፍጻሜህን ያሳምርልሃል። በየትኛውም በየትኛው እየሰማችሁ ሁላችሁም በዚህም ዓለም በዚያኛውም ዓለም ፍጻሜህን ያሳምርልሃልፍጻሜያችሁን ያሳምርላችሁ። አንቺም የተባረክሽ እህት የታደልሽ ሙሽራ ለሁላችሁ ደሰቶች ነው መነሻ ሴቶቹ የዛሬ ሙሽሮች ሲሆኑ ሁሉንም ይመለከታል። ሁሉም ተግባብቶ ተዋዶ ተደጋግፎ ተረዳርቶ ተደማምጦ አንተ ቅደም አንቺ ቅደም ተባብለው እንዲኖሩ የቤተ ክርስቲያን መልእክት ነው፣ የጌታ ፈቃድ ነው፣ የትዳርም ዓላማ ነው። ስለዚህ አንቺ የተባረሽህት የታደርሽ ሙሽራ ሆይ ባልሽም የመከርኩትን ምክር ሁሉ እንደሰማሽ አንቺም ደግሞ ልታከብሪውና ልትፈሪው ይገባል። ልትፈሪ ማለት ጥፊውን ዱላውን ከአቅምሽ በላይ ሆኖን አሉ መፍራት ይቀየማል። እግዚአብሔር ያየኛል ብሎ ነው መፍራት፣ አደለም ይመታኛል ብሎ መፍራትና፣ ያዝናል ይከፋል ሊጎዳል ብሎ መፍራት አንድ አይደለም። አዩኛ አላዩኛ እያጠፉ እሱ ሲመጣ ዱላውን እየፈሩ ሰው መምሰል ይሄ ተገቢ አይደለም፣ አደለም አበልና እግሪ ወንዶች ትንሽ በደቅ ስለሚለው፣ አሁን እንኳን ቦቻችንም እየሞከሩ እየሞከራችሁ ነው። ዱላ አስፈላጊ አይደለም። ዱላ ተገቢ አይደለም። ዱላ ለማንም አልተፈቀደም። ሰው ዱላ ለአህያ ነው ይላል፣ ለአህያ ራሱ አልተፈቀደም። ዱላ ለማንም አልተፈቀደም፣ ለምርኩዝነት፣ ለድጋፍ ከዚያ አልፎ፣ ግን ዱላ የሚያስፈልገው ለእባብ ነው። እየሰማችሁ ነው። እባብ ስለተረገመ ራስ ራስን ይቀጠቀጠዋል። አንተ መገዳቸውን ትነቅሳለ ያለውን ለመፈጸም ክፍ የሆነውን ነገር በሙሉ ማስወገጃ ጥሩ ነው። ለትዳርጋ ከአጋ ሰው ለሆነ ግን ብላ አያስፈልግም፣ ለእንስሳትም አያስፈልግም። ስለዚህ አዎ ልታከብሪው፣ ልትፈሪው ይገባል። ከትእዛዙ ከፈቃዱ ልትተላለፊ አይገባሽም። እንዲያው እሱን ባዘዙ ሁሉ እጥፍ አድርገሽ ፈቃዱ ልትፈጽም ይገባሻሉ። አንቺ ዛሬ ብቻሽን ከሱ ጋር ሆንሽ። ከዚህ በኋላ ማየም መስስተርም መምናምንም አያገባቸው አይመለከታችሁም። እናንተ ማገዝ የቤት ቁሳቁስ ማሟላት እ አንስ ጥበሽ ነኝ እንዲህ በይ እንዲያታርጊ እንደዚህ ብሎ የሚመክር እናት አባት አይፈቀድም አልተፈቀደም። ስለዚህ ከዚህ በኋላ ኃላፊዎቹ እነሱ ናቸው። እነሱም ማበረታታት አይዞቹ ማለት ነው የሚገባው ከእናትና ከአባትሽ በኋላ በአንቺ ላይ አለቃ እሱ ነው። አሁን ኃላፊነቱን ማን ወሰደ? ከአባት ከእናት በኋላ ኃላፊነቱን የወሰደ አሁን የተዳራ ጋር ነው ኃላፊነቱን የወሰደች እሷ ናት። ኃላፊነት አለብሽ አለብ ማለት ነው። በሰፊ ልቡናና በንጹህ እንድና ልትቀበዪው ይገባሻል። በፊቱም ፊትሽን አታክፊበት። ፈገግ ብላችሁ ደስ ብሏችሁ ለመጣ ደናነ እንዴት ነህ ብላችሁ ሰላምታ ሰጣችሁ፣ እሱ ግንባርሽን ስሞ አንቺ ደግሞ ጉልበቱን ስመሽ። እንዴ ግብድና ነው እ ንጉስ ነው እንዴ እንዳትሉ። ንጉስሽ አደለም። የኔ ንጉስ ብትይ ምን ይበሉብሽ? ከትዳር የበለጠ ንጉስ አለን አለ? የለም እኮ የቤቱ ንጉስ የቤቱ ሞገስ አባወራው እኮ ነው። የቤቱ መቤት የቤቱ ንግስት እሷ ናት። ሁለቱ ሲነጣጠሉ ቤቱ እንዴት ጭር እንደሚል አታውቁ ስለዚህ እንደዛ ነው ማለት ነው ቤታችሁን አታክፉና ማቶቻችሁ ቤትሽን አታክፊበት ከሚገባው ነገር ሁሉ አንድ ነገር ስንኳ አታክፊበት ከእሱ ጋር በምትሰሪው ነገር ሁሉ እግዚአብሔርን ፍሪ እግዚአብሔርን መፍራት እግዚአብሔርን ፈርቶ ነው ትዳርን ማክበር እግዚአብሔርን ፈርቶ ነው ሚስትን መንከባከል እግዚአብሔርን ፈርቶ ነው ለትዳር ጊዜ መስጠት እንጂ አንተ ማላየችኝ ምለ ማውስለት አንቺ ማላየሽ ፍክክር እሱ እንዲያርጓልና እኔም እንዲናርግ የሚሉ ክፉ በክፉ የሚቃወሙ ሴቶች አሉ። ወንዶቹ እነዚያ ይጣላት ብሎ ጨራሹን በአደባባይ ሴት ሽጎጥት ይታያል። ይህ በጣም በጣም እጅግ ክፉ የከፋ በደል ነው። ክፉ በደል እንዲህ የሚያደርግ ሰው እግዚአብሔር የሚጠላው ከዚህ የበለጠ ነገር የለም። ሚስቱን እንዳይንብል የኑ ባሏን እንዳይንብል የኗ ልታዩ ሊያያት ይገባል፣ የተባሉ መጽሐፍ። ስለዚህ አዎ እግዚአብሔርን በመፍራት ነው መሆን ያለበት ማለት ነው። ከአባትሽ እና ከእናትሽ በኋላ ፈቃድን ሁሉ ትፈጽም ዘንድ ልል እግዚአብሔር ከአንቺ በላይ አድርጎታልና የቤቱ ኃላፊ ማለት ነው። በተፈጥሮም ወንዱ ትንሽ በለጥ ላል እንደ እኩል እኩል ሲባል አትጥሎ እናንተ በድንግል ማርያም ክብር አላቸው እህቶቻችን። ቢሆንም ቢሆንም በተፈጥሮ በጉልበት በብቃትም ቢሆን ወንዱ ትንሽ ሻሌላ መጀመሪያ የተፈጠረው ማን ነው? ማን ተፈጠረ መጀመሪያ? በኋላ አዎ፣ ግን በፊት ተቀርተው ነበር ሴቶቹ። መከራምቅታችኋል የአውሎሶ ሰምታችኋል ጸበለስ ያበላሻችነሽ እየተባሉ ርስት አይካፈሉም ነበር፣ ከቁጥር አይገቡም ነበር። በኋላ ድንግል ማርያም መጣችና ሴቶቹን እኩል አደረገቻቸው። ደስ ይበላሽ ሴቶች። ስለዚህ ሁሉም ክብር አለው፣ ሁሉም ድርሻ ድርሻም አለው። ስለዚህ አባሮም ሊቀድም ጥሩ ነው። በተስማምታቸው አንድ ለሚሆኑም የተሻለ ነው። ግን እዚህ አገር ደግሞ ትንሽ ላቅ አድርጎ እንደፈጠረ በዚህ በአስራ ራሱ በተፈጥሮ በጥንቻ በዚህ በውስጥ ባሉ አካላት ሁሉ ወንድ እንደሚበልጥ መጽሐፍ ይናገራል። ሳይንሱም ይናገራል። ሰው ያላት የእኛ መጽሐፍ ይናገራል። አንቺም ከእሱ ጋር መኖር ይገባሻል። ከማን ጋር መኖር እስከትሩ ከማናችን? እናታችን ሳራ ከአባታችን ከአብርሃም ጋር እንደነበረች ተታዘዘው እንደነበረች ጌታዬን ትለው እንደነበረች። ሳራ አብርሃምን ማን ትለው ነበረ? ጌታዬ እሱም ደግሞ መቤቴ ነው ሚላት ይገባኛል ብሎ እንደው እንደደንቆሮ መሪ አይቀበሉ። አንዳንዱ ሲያወድሱት በጣም ሚኮራል። ሲወደሱ መልሶ ማወደስና ራስን ዝቃሉ ይገባኝ። ግን አንችምን መቤቴ ነሽ ቢል ጥሩ ነው። ስለዚህ ሳራ አብርሃም ጌታዬ ትለው ነበረ ትታዘዘው ነበረ ታከብረው ነበር። ይህን አይቶ ካፈጀች በኋላ ካፈጀች በኋላ መልካም ዘር ሰጣ ብላል። ስለዚህ እናታችን ሳራ ከአባታችን ከአብርሃም ጋር እንደነበረች ትታዘዘው እንደነበረች ጌታዬ ትለው እንደነበረ ፈቃዱን መፈጸሟን አይቶ ልዑል እግዚአብሔር እንደ ባረካትና የእሱን ፍቅር አግኝታ ከእርጅና በኋላ ይስሐቅን እንደ ወለደች እሱ የመቶ ዓመት እሷ ከሰማንያ ዓመት ዘጠና ደርሳ እንደወለዱ እግዚአብሔር አይሳነዋ። አሁን በሳይንስ በምናም የሚባለው የዛን ጊዜ በፈቃደ እግዚአብሔር እና ተወላጆቹ ባደረጉት ተራክቦ ነው። አሁን ደግሞ ትንሽ አርጉዶቹ መውለድ ጀምረዋል። ጥሩ ነው። እግዚአብሔር ያሳድጉ። እና ፈቃዱን መፈጸማን አይቶ የአብርሃም ፍቅር አግኝታ ውሳቅን እንደወለደች ዘባን እንደ ሰማይ ከዋክብትና እንደ ባህር አሸዋ ይበዛ እንዳደረገው አንቺም የመከርኩሽን ትእዛዝ ሁሉ የሰማሽ እንደሆነ ምክሬንም የተከተልሽ እንደሆነ እግዚአብሔር እድሽን ይዞ ያስነሳሻል፣ ሰፊ ሀብት ይሰጥሻል። በቤትሽም በረከት ያሳድራል። ላይኖችሽም ደስታ የሚሆን እግዚአብሔር ያወራጡት ልጆች ላይን ምንድን ናቸው? ደስታ ናቸው፣ መድኃኒት ናቸው። ልጆች የእግዚአብሔር ስጦታ ናቸው። ስለዚህ ለአይን ደስታ የሚሆን የተባረኩ ልጆች ይሰጥሻል። እግዚአብሔር የሚሳነው ነገር የለም፣ ሁሉ ይሰጣል። ኛ ቀናነ ብቻ እግዚአብሔር ስም የተባረከ ይሁን ለዘላለሙ ወንድም ሆ እግዚአብሔር ይባርክ፣ ሚስትህን ይባርክ። ከመርከብ በወጡ ጊዜ ኖህን ሚስቱን እንደባረከ በእነሱ ዘንድ ምድርን መላ ለአብርሃም ሳራን፣ ለይስሐቅ ርብቃን፣ ለያዕቆብ ራሄልን እንደባረከ እንደባረከ ስሙ የከበረ አምላክ በቃና ዘገሊላ ሰርግ ቤት በረከቱን እንዳሳደረ በእናንተም በቤታችሁ በረከትን ያሳድር። ሁላችሁንም ያስማማችሁ፣ መንፈሳዊ ፍቅርን በልቡናችሁ ያሳድር፣ ሀብታችሁን ያብዛ፣ ቤታችሁን ይነጽ፣ ረጅም እድሜ የደስታ ሕይወትን ይስጣችሁ፣ የተባረቁትንም ልጆች ይስጣችሁ። ይህን የተባረከ የተክሊት ጸሎታችንን እንድትቀበለን እንለምናሃለን ስለሚያልፈው የማያልፈውን ስለ ምድራዊ ሰማያዊውን ተካልን አቃታችንንና በደላችንን ስህተታችንን ይቅር በለን፣ በክፉ ከዲያብሎስ ተንኮል ሰውረን፣ መንግሥታችንን አጽናልን። አዎ ህዝቡን እንዲንከባከብ፣ ህዝቡን እንዲጠብቅ፣ ለህዝቡን እንዲራራ፣ እንዲያለማ፣ አስተዋይ እንዲሆን፣ በሃይማኖት በጎሳ በሰፈር እንዳይለይ ነው መንግሥታችንን አጽና የምንለው። እየሰማችሁ ነው። ቤተ ክርስቲያን እንዲህ ትላለች፣ እንዳትልፉ። እኛ ለመንግስት ትጸልያለች። ቤተ ክርስቲያን ስትጸልይ ግን ስልጣን ፍለጋና ሌላ ፍለጋ አይደለም። ፍትህ እንዳይጓደል ቀና እንዲሆን የተስተካከለ ሰላም እንዲኖር ነው። ስለዚህ መንግስታችንን በሰላም መንግስታችንን በማስተዋል መንግስታችንን በርኅራኄ መንግስታችንን በግርማ ሞገስ መንግስታችንን በልማት መንግስታችንን ህዝብን አንድ አድርጎ በመምራት መንግስታችንን ከክፉ ነገር ሁሉ እንዳይሰራ ሰውሮ አጽንቶ ይጠብቅልን። በዚህ ቀንና ሰዓት በዚህ የተሰበሰቡትን ወንድሞቻችንን፣ እህቶቻችንን በበረታ ቀኙ ይጠብቅልን። የጌታ ክንድ ብርቱ ነው። የጌታ እጅ ብርቱ ነው። ከብርቱ ከሎለ ባህል ስር እጅ ስር ራሳችሁ ዝቅ ዝቅ አድርጉና ይመሳል። ሰው ጊዜያዊ ነው፣ መንግስትም ጊዜያዊ ነው። ጊዜያዊ ያልሆነ መንግስት ማን ነው? የማያልፍ መንግስት ማን ነው? የማያልፍ መሪ ማን ነው? እሱ የበለጠ እንፍራ። ቀጥሎ ደግሞ መንግስትን አባቶችን መታዘዝ ያስፈልጋል። የቤተክርስቲያን አባቶችን ማክለል ስለዚህ በዚህ ቀንና ሰዓት በዚህ የተሰበሰቡትን በበረት ቀኝ ክንድ ጠብቅልን፣ ቤታቸውን እነጽልን፣ ከጠላት ፈተና ሰውርልን፣ ክፉ የማይደርስበት ሰማያዊ ደስታን ስጣቸው። ክፉ የማይደርስበት ምን ደስታ? አዎ፣ ምድራዊ ማገባ እየወሰዱብን ተቸግረ በሁላችን መቤት በወገናችን መመኪያ በንጽሕት በመድኃኒታችን እናት ከአዳም ወገን ሁሉ በተመረጠች በንጽሕት በቅድስት ድንግል ማርያም አማላጅነት ሰማይትነትን በተቀበለ በተመረጠ ሐዋርያና ወንጌላዊ በሚሆን በቅዱስ ማርቆስ በአቡነ ተክለ ሃይማኖት በቅዱሳን አማላጅነት በቅዱስ ገብርኤል አማላጅነት በጻድቃን በሰማዕታት ንጹሐን በሆኑ በቅዱሳን ሁሉ አማላጅነት አሜን።